ሰላም ጤና ይስጥልኝ እንደምናችሁ። ውድና የተከበራችሁ የኢትዮጵያ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣው ክቤ የስጋ ክቤ እንዴት እንደሚሰራ ነው። እንግዲህ እስከ መጨረሻው አብራችኝ ቆዩ። ተዘጋጅቶ የመጣልኝ ነው። በእርግጥ ምንድን ነው የሚባለው ብርቁል ወይም ደግሞ ቅንጬ፣ የተሰባበረ ቅንጬ፣ ደቀቅ ያለ ቅንጬ ተደርጎ ተቀቅሎ ከዛ በኋላ ከተፈጨ ስጋ ጋር ተደርጎ ቅመማ ቅመም ምናምን ተደራርጎ የሚሰራ ነገር ነው። በጣም ቀላል ነው። ሰርቼዋለሁ። ከዛ በኋላ እንግዲህ እንዴት እንደሚዘጋጅ እንደዚህ ተደርጎ ከተዘጋጀ በኋላ እንዴት እንደሚሰራ በዚህ መልኩ ቆራርጬ ሰርቼዋለሁ ማለት ነው እና እስከ መጨረሻው አብራችን ቆዩ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ኮመንት አስተያየታችሁ እየጻፋችሁልኝ አብራችሁን እስከመጨረሻችሁ እስከ መጨረሻው እንደምትቆዩ ባለ ሙሉ ተስፋ ነኝ ማለት ነው እና እንግዲህ ይህንን የመሰለ አሰራር የት ይገኛል ብትሉ ፀሀይ ዩቲዩብ ቤት ይገኛል ማለት ነው። በመጀመሪያ እንደምታዩት ሽንኩርት ቀይ ሽንኩርት ይህ ነጭ ሽንኩርት ነው። ነቀይ ቀይ ነው የሚባለው አሁን ሲታይ ማለት ነው። ይህንን ሽንኩርት እንግዲህ በደቃቁ እንደዚህ አረጌ ከታትፈዋለሁ ማለት ነው። ከከታተፍኩት በኋላ ብረት ምጣድ ላይ ወይም ደግሞ መጥበሻ ላይ ወይም ደግሞ ብረት ድስት ላይ ፈልገችት ላይ መጨመር ነው ማለት ነው። በዛ ብታደርጉት ጥሩ ነው። ምክንያቱም እዛ ስጋ እንትን የምታደርጉት ነው። ልክ እንዴት ልበላችሁ፣ በቃ የምትጨምሩት ስለሆነ ኩርት ብቻ ስለሆነ የሚጨመረው በዛ ብታደርጉት ጥሩ ነው። ከዛ ላይ ደግሞ እሳት ሲመታው ብታ ሙሙት ነው የሚለው ወዲያው ማለት ነው። ይሞታል በቃ ትንሽ ነው የሚሆነው እላችኋለው። የእኔ ውዶች፣ እንግዲህ በምታየት መልኩ በስሎልኝ ዘይት ጨምሬበት ዘይት ሳይሆን በባዶው ውሃው እስኪመጥ ድረስ አቆይሁት። አሁን ዘይት ጨመርኩበት፣ ኖርማል ዘይት ማለት ነው። የወይራ ዘይት ሳይሆን ኖርማል ዘይት ሰንፍላወር ኦይል ጨመርኩበት ማለት ነው። እና በዚህ መልኩ ከጨመርኩኝ በኋላ እመስለዋለው፣ ዋደዋለው፣ እርስ በርሱ እንደዚህ አያችሁት፣ ብዙ ነበረ ሽንኩርቱ። አሁን ግን እንደምታዩት ትንሽ እየሆናለች ሽንኩርቷ ማለት ነው። እንደምታዩት ይደቃለች እላችኋለሁ፣ የኔ ውዶች። ክቤው ግን እንደምታዩት ይህንን ይመስላል። ክቤው ተዘጋጅቶ ልክ እንዳልኳችሁ የደቀቀ ስጋና ከዛ የበሰለ ይቀቀላል እንት ነው ምንድነው ብርቁል ወይም ደግሞ ቅንጬ የደቀቀ ቅንጬ ይቀቀል እና ከዛ ከተንጣፈፈ በኋላ ከዚህ ጋር ተቀላቅሎ ሽንኩርት ይፈጩበታል። ከዛ ናና ያደርጉበታል። ቅመማ ቅመም ጨምሮ መቀላቀል ብቻ ነው። ለአንድ ኪሎ ስጋ ወደ ግማሽ ኪሎ የሚሆን ቅንጬ ጨምሩበታል ማለት ነው። እኔም ሰርቼ አውቃለሁ ከዚህ በፊት እንደዚህ ተደርጎ ተጨምሮ ነው እንትን የሚለው ስጋ ብቻውን አይደለም። አሁን እዚህ ጋር ይህ ቅንጬ በጣም ውሃ ስለሚጠጣ ውሃና ዘይት እዚህ ጨመርኩበት። እንግዲህ አልቆ ከመጣ በኋላ ነው እኔ እየጨመርኩበት ያለሁት። ምክንያቱም እንዲሁ ዝም ብዬ ካስገባሁት ደረቅ ስለሆነ እሳት ሳይመታው ምን ሳይል ያርብኛል ማለት ነው። አሁን ግን ውሃ በደንብ ጨምሩበት። አልቆ ቢመጣ ተሰርቶላችሁ ቢመጣ እራሱ ውሃ ጨምራችሁ እንደዚህ በቃ እንደ ሊጥ እንደምታበኩ አድርጋችሁ ሽት ስታደርጉት በቃ በደንብ ይጣፍጣል ምናምን ነገር ማለት ነውና እንደዚህ አድርጋችሁ አዘጋጁትና ከዛ በኋላ እንግዲህ ሳይን እያለ እዚህ ጋር እሱ ጋር ትንሽ ዘይት ጨምራለው። ዘይቱ እንትንለዋለው ማለት ነው፣ ሟሸዋለው በዘይቱ። አውቄ ነው ያበዛሁት ዘይቱ፣ ያኛው ይህ ስጋው ዘይት ስለሚፈልግ ማለት ነው። ከዛ በዚህ መልኩ እንደዚህ ያደርገውና እዳምጠዋለው ማለት ነው። ሁሉንም እስኪዳረስ ድረስ እንደዚህ አደርግና በደንብ አድርጌ እዳምጠዋለሁ ከዛ ይሄን ከዳመጥኩኝ በኋላ እሱ ላይ ምን ጨምራለሁ? ቅድም ያ እንትን ያልነው ሽንኩርት አለ፣ ቅድም ያበሰልኩት ሽንኩርት አለ አደለ? ቀይ ሽንኩርቱ እሱ ቅመማ ቅመም ጫው ጨምሬበታለሁ፣ እሱ እዚህ ላይ እጨምረዋለሁ ማለት ነው። እንደምታዩት ግማሽ ሁለት ክቤ ነው የምሰራው፣ ግማሹ ለዚህ ግማሽ ደግሞ ለዛኛው አስቀምጠዋለሁ። በዛ ቢልም ሽንኩርቱ ጥሩ ነው ያጣፍጠዋል እንጂ አይከፋም ማለት ነው። እኔ ግን ያው እችን ስለምታክል የተረፈ ሽንኩርት ለሁለት እከፍላታለሁ ማለት ነው። አሁን እንደዚህ በሽንኩርቱ ካዳረስኩት በኋላ ደግሞ እንትን እጨምርበታለሁ። ስናውበር ታውቁ ከሆነ ታውቃላችሁ ብዬ አስባለሁ። ይህንን ስናውበር ነጩ ካሌላችሁ ችግር የለውም ግዴታ አይደለም። ይህን እጨምርበታለሁ ማለት ነው። አሁን እንደዚህ ካደረግን በኋላ ከላይ ደግሞ ሌላ እከድነዋለሁ፣ እናለብሰዋለን ከላይ ማለት ነው። አሁን ይህንን ግማሽ ወፍራም ቀጭን እንዳይሆንብኝ በዚህ መልኩ አድርግና እንዳይጣበቅ ፈሳል አደረግኩበት። ከዛ በኋላ እዳምጠዋለሁ፣ በመዳመጫ ልክ ሊጥ እንደምንዳምጠው አይነት አለ አደለ? በሱ እዳምጠዋለሁ ማለት ነው። ይኸው እንደምታዩት በዚህ ዳምጠውና፣ በደንብ አድርጌ ከዳመጥኩት በኋላ እንትኑ ላይ ሳይንዬ ላይ ጨምረዋለሁ ማለት ነው። እንደምታየት ደምጬ ጨረስኩትና ኦፕ አድርጌ እንደምታየት፣ በቃ ሁሉም እኩል ነው። ስስ ወፍራም ምናምን የለውም። ከዛ ሁሉንም እንደዛ አድርጌ አለብሰው እና ሙሉውን ሳይቀጭን ሳይወፍር ሁሉንም እኩል አድርጌ እንደዚህ አድርጌ እሰራለታለሁ ማለት ነው። እንደምታየት ይህንን ትንሽ እንትን አለብኝ እንደዚህ አድርጌ እኩል አድርጌ ሁሉንም እኩል አድርጌ እሰራዋለሁኝ ማለት ነው። ውድና የተከበራችሁ ቤተሰቦች እስከዚህ ድረስ ካያችሁኝ ላይክ እያደረጋችሁ ሼር እያደረጋችሁ ለምትወዱት ለአንድ ሰው ሼር ብታረጉልኝ ለእኔ በጣም ይጠቅመኛል። ላይክ አድርጉ። ላይኩ ደግሞ ለብዙ ሰው እንዲደርስ ይጠቅመኛል ማለት ነው። እርስ በርሳችን እንተጋገዝ። ማንም የለንም ማለት ነው። ላችኋለሁ የኔ ወዶች፣ በዚህ መልኩ በሚያምር መልኩ አድርጌ እኩል አድርጌ ዳመጥኩት ማለት ነው። በነገራችን ላይ እየቆራረጥኩት እያፈጠንኩት እንጂ ጊዜ ይወስዳል። በዛ ላይ ለእንግዳ ምናምን ስለሆነ በጥንቃቄ ነው የሰራሁት። ያው ለራሳችን በጥንቃቄ አንሰራም ማለት ሳይሆን፣ ለእንግዳ ሲሆን ደግሞ ምንም ነገር በቃ እንትን እንዳይሆን እንጠነቀቃለን ማለት ነው። እና ኢትዮጵያውያን ብዙ ጊዜ ለእንግዳ ሽርጉድ ነው የምንለው። ከራሳችን ይልቅ ለእንግዳ ለሰው እንጨነቃለን እና እንግዲህ ምንም ማድረግ አይቻልም። በዚህ መልኩ በዚህ ቅርጽ አርጌ ሬክታንግል ቅርጽ አድርጌ ሁሉንም አወጣዋለሁኝ ማለት ነው። በቃ በምታየት መልኩ እንደዚህ አድርጌ ቅርጥ አወጣና ደጋግሜንትን ምለው መኋላ ላይ ውሃውና እሳት ሲመታው ስለሚጠፋ ሽልማት በደምብ አድርጌ ይሽልመዋለሁ። ይኸው እንደምታዩት በጣም ነው የሚያምረው። አሁን ስታየት ራሱ ቅርጹ ምናምን በጣም ያምራል ማለት ነው እና እንደዚህ አድርግ ከጨረስ በኋላ ምን ላይ እንጨምረዋለን? ፎርን ላይ ይጨመራል። አሁን ውሃ የጨመርኩበት እንግዲህ ውሃ ስለሚፈልግ ምጥጥ አድርጎት እንዲበስል ዘይት መጨመር ትችላላችሁ። እሱ ላይ ጨመርኩበት ማለት ነው። አሁን እንግዲህ የጋለ ፎርን አለ ወይምሞ ጋሳ አለ፣ እሱ ላይ ጨመርኩት ማለት ነው። በዚህ መልኩ በጣም ከፍተኛም ሳይሆን ዝቅተኛም ሳይሆን መካከለኛ ላይ አድርጌ እሳቱ ጨምሬዋለሁ ማለት ነው። እንደ ፎርናችሁ፣ ኃይል አለው ወይ የለውም ወይ የሚለውን ማለት ነው። ይህ እንግዲህ ሁለተኛ ሳይንየው ነው ሁለተኛ እንደዚህ አይነት እሰራለሁ ማለት ነው። ልድና የተከበራችሁ ቤተሰቦቼ፣ ይህም በዚህ መልኩ በቃ በተመሳሳይ መልኩ ነው የምሰራው እስከ መጨረሻው። አብራችን ቆዩ። እንግዲህ እኔ ወዶች በምታየት መልኩ እንደዚህ አድርጌ ሄዳምጫዋለው ልክ እንዳያችሁታ አድርጌ ማለት ነው። ይህም እንግዲህ እንደምታየት እንደተለመደው ሽንኩርት ጨምርበታለው። ይሽንኩርት ከጨመርኩኝ በኋላ ደግሞ ስናው በር ጨምርበታለው ማለት ነው። እዚህ መልኩ ሁሉም ላይ አዳርሰው እና ከዛ በኋላ ስናው በር ጨመርበታል ማለት ነው። እናንተ ከሌላችሁ አለመጨመርም ትችላላችሁ። ከሽንኩርት ጋር ደግሞ ነጭ ሽንኩርትን መጨመር ትችላላችሁ እንዲያጣፍጣላችሁ ከፈለጋችሁ ማለት ነው። እና እኔ አልጨመርኩበትም የእነሱ ምርጫ ላይሆን ይችላል ብዬ ስላሰብኩኝ አልጨመርኩበትም። ክቤ ብላባን ተደርጎ ይበላል። በሰላጣ ይበላል ምናምን ማለት ነው። ብዙ ጊዜ አረብ አገር የምትመጡ አዲሶች ምን እንደምትበሉ ትጨነቃላችሁ። አትበሉም ማለት ነው። እና የተገኘውን ሁላ ብሉ። ጌጥ የለ ማጌጥ የለ። በሰው ሀገር፣ ረሀብ ብቻ ነው መጥፎ። ረሀብ ጉልበታች ላይ አጥንታች ላይ ከገባ በኋላ መስራትም አትችሉም ትታመማላችሁ ማለት ነው። የተገኘውን ዝም ብላችሁ ብሉ ብሉ፣ ምክንያቱም ምንም ኃጢአት የለውም። ከመራብ ነው ኃጢአት። እንደው ራሳችሁን ማሰቃየት የለባችሁም። ልትሰሩ እስከመጣችሁ ለገንዘብ ብለን እስከተሰደድን ድረስ ምንም ሌላ የእንትን ጌጥ የለውም ማለት ነው እና ጌጥ አይፈለግም፣ ወይም ደግሞ አያምርም አይጣፍጥም ባይጣፍጣችሁ እራሱ ዝም ብላችሁ ብሉ ማለት ነው። ምክንያቱም ለአዲሶች ከባድ ስለሆነ ስለምረዳ ነው ማለት ነው እና እና እንደ ቅድሞ አድርጌ እንደምታዩት ዳምጬ አሁንም እዚህ ላይ ጨምረዋለሁ ማለት ነው። ስለዚህ እኔ ውዶች እስከዚህም ስላያችሁኝ በጣም እጅግ አድርጌ አመሰግናለሁ። ሁሌም አመሰግናችኋለሁ ስለ ሀሳብ አስተያየታችሁ ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። እኔ ቆንጆዎች ማለት ነው ላይክ ሰብስክራይብ ሼር እያደረጋችሁ እንደምታግዝኝ ባለሙሉ ተስፋ ነኝ። አይከፈልበትም፣ ሰብስክራይብ አድርጉ። ምክንያቱም ሰብስክራይብ ሳታደርጉ ብዙ የምታዩት ልጆች ስላላችሁ ሳታውቁ ሊሆን ይችላል የማታደርጉት። እንግዲህ አይከፈልበትም፣ ሰብስክራይብ ብታደርጉ መልካም ነው ብዬ አስባለሁ። እኔ ወደ እና እንግዲህ ተብለጨለጨ ስላያችሁ እስከ መጨረሻው ስለተከታተሉ